ሰላም እንዴት ናችሁ? ዛሬ ደግሞ የቅቅል አሰራር ነው። እጄ የላችሁ የመጣሁት እኔ ቅቅልን እንዴት እንደምሰራው ማለት ነው። በመጀመሪያ ሽንኩርት፣ የተፈጨ ካሮት፣ ስጋውን አንድ ላይ ጨምሬ ከደንኩት ማለት ነው። ውሃውን እስኪመጥ ድረስ የሽንኩርቱ እና የካሮቱን ውሃ ምጥጥ እስኪያረከድኝ፣ ከዛ በኋላ ዘይት ጨመርኩበት። ዘይት እና እርድ አደረግኩኝ ነጭ ሽንኩርትና ዝንጅብል ጨምሬ በደንብ አቁላላሁት። በቃ ስጋው ቀይ እስኪሆን ድረስ ማለት ነው። ከዛ ውሃ ከለስኩበት። ውሃ ከልሼ ለረዥም ሰዓት ነው ያበሰልኩት። ምክንያቱም ስጋው በጣም ረዥም ሰዓት ይወስድ ነበረ። ጨው ጨምሬ ድጋሚ ነጭ ሽንኩርትና ዝንጅብል ነው የጨመርኩት እዚህ ጋር። ከዛ አሁንም አንተከተኩትና ቂቤ ቃሪያ ጨምሬ ያወረድኩት። ዋው እንዴት እንደሚጣፍጥ ቅቅላይ ካሮት ማለት ነው። መረቁ እንዳይቀጠን ነው የሚረዳው። መረቁ ደስ ይላል። እንደዚህ ስንጠጣውም ወፈር ያለ ሆናል።